የማቀርብላችሁ ግጥም ሳይሆን ወግ ነው። የተከታይ ያለህ ይላል። ከቅርብ ጊዜያት ወዲህ ከእድሜያቸዎች ጋር በተገናኘ ቁጥር ወሬውና ጨዋታ ሁሉ ስንት ተከታይ አፈራህ፣ ስንት ላይ ካገኘህና መሰል ሶሻል ሚዲያ ቃላት የተሞሉበት ሆኖ ከመቼውም ጊዜ በላይ ግራ እያጋባኝ ይገኛል። እኔ ማውቀው አባቴ የአያቴ ቅድመ አያቶችን ታሪክ ሲያጫውተኝ ፊታውራሪ ገሊ ወይንም ደጃዝማች እንትና ይህን ያህል ሰራዊት አስከትልም ይህን ያህል በቅሎ አስጭኖ ሲባል እንጂ ተከታይ የሚለው ቃል በእኛ ዘመን ሌላ መልክ እንደያዘ ፈጽሞ አልገባኝም ነበር። ለዚህ ሁሉ ምክንያቱ ደግሞ የእኔ ንቃት ሕሊና ከኩዮቼ ጋር ሲነጻጸር በግሪጎሪያን እና በኢትዮጵያ ካላንደር መካከል ያለውን የስምንት ዓመት የዘመን ልዩነት ያህል የተራራቀ ስለሆነ ነው። ታዲያ ሌሎች ከዘመኑ በረከት ተቋራጅ ሲሆኑ እኔ ስለምን የበይ ተመልካች ሆናለሁ በማለት ማህበራዊ ሚዲያውን ተቀላቅዬ እንዳጥሜት ተፍተፍ ማለት ጀመርኩኝ። አስቀድም ግን ሌሎች ማህበራዊ ሚዲያውን እንዴት ባለ መልኩ ይጠቀሙታል እና የትኛው ሲያጠቃቀምና የኮንተንት አይነት በአጭር ጊዜ ውስጥ ብዙ ተከታይ ለማፍራት ያስችለኛል በማለት መጠነኛ ጥናት ማከናወን ጀመር። ገና ጥናቴን ለማድረግ ሐብዬ ስነሳ የገጠመኝ ቪዲዮ በሊቀ መልአኩ ቅዱስ ሚካኤል ምስል ተሽቆጥቁጦ ይህንን ቪዲዮ ላይክ ሼር ኮፒ ሊንክ ሳታደርጉ ካለፋችሁት እናንተ እውነት እውነት እላችኋለሁ፣ እውነት እውነት እላችኋለሁ የቅዱስ ሚካኤል ወዳጆች አይደላችሁ። ቅዱስ ሚካኤልን ካልወደዳችሁት አሁኑ አሳልፉት፣ የሚል የተቀደሰ መንፈሳዊ ዛቻና ማስፈራሪያ ያነገበ ነበር። ላይኩን ቆጠርኩት፣ የትየለሌ። ሪፖስት አድራጊውንም ተመለከትኩት፣ ስፍር ቁጥር የለው ህዝበ ክርስቲያኑ ፈጣሪ ጽድቅና ኩነኔን የሚመዝነው በላይክና በሼር በኮፒ ሊንክና ሪፖስት ብዛት እንደሆነ አምኖ የቲክቶክ ቆብ ለደፉ መነኩሴዎች መታዘዝ መጀመሩን አስተዋልኩ። እኔም ቢሆን ከሊቀ መላኩ ጋር እንዳንቀያየን የቁጣ ሰይፉም እንዳይወርድብኝ ብዬ ላይክና ሼር ማድረጌን አልሸሽም። አለማወቅ በኔ አልተጀመረም። ቀጥሎ ደግሞ ሁለተኛው ቪዲዮ መጣ። ልጅት በቅጡ 18 ዓመት የሞላት አትመስልም። ጉንጭ የማታል እንዳለዋን ለማሳየት ስትፍጨረጨር የገዛ ካሜራዋ ከፎከስ ውጭ እያደረጋት ነውሯን ስታዘብ ቆየውና ወደ ቀጣዩ ቪዲዮ ይልኩኝ። በቀጣዩ ቪዲዮ ደግሞ የተመለከትኳቸው በተለምዶ ማዘር እያልን በምንጠራቸው የእናቶቻችን የእድሜ ክልል አካባቢ ይገኛሉ። ማዘር በቢኪኒ እየተገላለጡ ባትና ጭናቸውን ለማህበራዊ ሚዲያው አላፊ አግዳሚሆኑ ሲያስጎበኙ እና ከስጋቸው ላይ ተጣቆ እንደ ወታደር በተጠንቀቅ በቆመ አጥንታቸው እምቡር እምቡር ሲሉ እንደው ምን አለበት እናቴ መሆኑና እጅ በጆሮ አስይዤ ንጣ ባጠንኳቸው እየተመኝ የእኔን ወደፊቱን የዝም የሚከፍትልኝ የኮንተንት ሀሳብ አገኘሁት። ግን ከብዙ አሰሳና ጥናት በኋላ ነበር። ለካ በከተማችን ጎዳናዎች ላይ እንዳሽን የፈሉት ቢጤዎች ይህልትበሉቁቦች ናቸው የሚል ነገር በአይምሬ ውስጥ ብልጭ አለ። በቃ እኔ ምን ጨነተኝ? ከእንግዲህ ወዲህ ለምፈበርከው የማህበራዊ ሚዲያ ምርት ድካምና ልፋትን የማይሹ ድንቅ ጥሬ ዕቃዎችን አገኘው ማለት ነው። ከእንግዲህ ወዲያ በበጎ አድራጎት ስራ ስሜን ለማስጠራትና እንደ ባህር አሸዋ የበዙ ተከታዮችን ለማፍራት በአካፋ ስጨልፍ በካሜራ እየቀረሱ፣ ከካሜራ ጀርባ ግን በማንኪያ እየሰፈርኩ ተቀራጩን አካል መሸኘት ነው። አበቃ እንግዲህ ጉዞ ወደ ዝነኝነት ማማ። ግን ደግሞ ጉንዳንን ቢወጓት ደም አይፈሳትም እንዲሉ የኔንም ኪስ እንደላምጦት ቢያርጉት 75 ሳንቲም ጠባይ ነው እና ለካሜራ ፍጆታ የማውለው እሽ፣ ገንዘብ የማገኙበትን መንገድ ማሰላሰል ያስኩ። ከሽርፍራፊ ሴኮንዶች በኋላ ግን በውስጥ አንድ ሀሳብ ብልጭ አለ። ከሰሞኑ በጊዜያዊነት ቢሆን በገንዘብ ያዥነት የተሾምኩበት የሰፈራችን ዕቁብ ገንዘብ መጠቀም። አበቃ ብዙ ወደ ዘነኝነት ማማ ካሜራ እንደገኝ የሐሰት ተረጄንም ከፊቴ ገትሬ የባጤ ቋጡን ሳስለፈልፈው ቆየውና ልክ እነገሌ ሲያደርጉ እንዳየውት ገንዘቡን ይዞ ከመሰገኔም በኋላ አላይደል በስሎ ሞሽን እንዲራመድ በፊልም ሰሪ ቋንቋ አክሽን አልኩት። ጀለስ የካራቲስት ደም በውስጡ ሳይኖር አይቀርም ወይም ደግሞ ብሩስሊ በዛ ካረጉ ውስጥ ሳይገኝ አይቀርም መሰለኝ። አክሽን ባልኩት ቅጽበት ቆንጆ የአክሽን ፊልም ሰርቶብኝ በብርሃን ፍጥነት እሱም ገንዘቡ አብረው ተሰወሩብኝ። አመዱ ቡን ያደርገውና ማለት ቡን አድርጎት በሞዴል የገባ ያለው ስለ እቁብ ገንዘብ ይዞ ጠፋ። ይኸው እኔም እግዚአብሔር ይመስለኝ በማህበራዊ ሚዲያ ላይ የተመኘሁትን ተከታይ አምላክ በፖሊስና በእቁብ አባላት ጠቅቶልኝ እለት እለት እየተከተሉ እኔም እየፈረጠጥኩ ኑሮ ላይ እየገፋው ነው።